የሚገኘው አንድ እንግዳችን ያሳሰበኝ ያስጨነቀኝ ጉዳይ አለ አናግሩኝ ብሏል። እንስማው እስኪ። ሄሎ ሄሎ፣ ጤና ይስጥልን። እንደምን አለ? አዎ ደውለህ እንለሃል። መላ በሉኝ ብለህ ቴክስት አድርገህ ነበረ። ምን ገጠመ? ከዚህ ፊት ያው ገጠር ላይ ነበረ የምኖረው፣ አሁንም እዚያው ነኝ። ግን እሺ ከአንድ ከቤተ ዘመድ ወይንም የቅርብ ዘመዳችን ገጠር ላይ እያለ ባለ ባለመግባባት አንድ ራቅ ያለ ቦታ ላይ የሰው ነፍስ አጥፍቶ ነበረና እና እኔ ደግሞ ቤተሰቦች ከብቶ ወደ አሰማሩበት ቦታ ሄጄ የሆነ ጫካ ከለላ ነበረና ይህንን ወሬ ይሰማለሁኝ፣ እና አለማስተዋሉ አለ። በልጅነት የነበረ ነገር ነው እና እነኛ የሆኑ ሰዎች አይቼ አፈራርሰውኛል እና እንደዚህ እንደዚህ ብዬ አወራኋቸው ማለት ነው። ቤተሰብ እስኪ ትንሽ አብራራው። አስ የውልስል ቤተ ዘመድ የሰው ህይወት አጥፍቶ ስለነበረ፣ እሺ አካ ተደብቋል። ሰዎች መተው የሆነ ነገር ያደርጋሉ። የእኛ ሰው ይህንን ተፋሰላ ጠፋ ብለው በፍራሻ መልክ ስለነበረ ቤተሰብ ላይ ለበቀል ብለው መጥተው ነው፣ እንደዛ ነገር፣ ለበቀል ብለው መጥተው የሆነ ነገር ሲያደርጉ አየህ አንተ? አዎ። ምን ያየኸው ነገር? እሱ የሚነገር አይደለም። አዎ፣ እውነት አልነበረም በሰዓቱ። ያንን ነገር ስዬ ነው ቤተሰብ ላይ ያወራኋቸው። አይ፣ ያልተፈጠረ፣ ያላየኸውን፣ ያላየሁትን። እሺ እና ቤተሰብ በዛ ነገር በጣም ብዙ ተቸገረ። እንኳን ቤተሰብ አካባቢም ይሄ ከሆነማ እንዴት ሆነው ይታደራል ብሎ ብዙ ተጨነቀ። ብዙ እንደተቸገሩ ያንን አይ ነበረ እና ይሄንን እውነት ደግሞ አውጥቼ እኔ አይደለም ማለት በሰዓቱ አልቻልኩኝም። እና ዛሬን ድረስ ነው ትክክል ነው ብለው ያስባሉ። እኔ ግን በሐሰት ነበረ ያንን ያልኩትኝ እና እኔ እውነታውንም ለነሱ መናገር አልቻልኩኝም። ያላየኸውን ነገር ነው የነገርካቸው። ትክክል አሁን እኮ ምንድን የነገርካቸው? ለቤተሰብ አይነገርም ምንድን ያልካቸው ሰዎች? ሰዎች አይቼ እንደዚህ ከብቶች በምጠብቅበት ሰዓት እንደዚህ እንደዚህ እንደዚህ የሆኑ ሰዎች አየሁኝ ብቻ ነው ያልኳቸው፣ ሌላ የተለየ ነገር ያልኳቸው ነገር ያው፣ እነዛ ሰዎች ለበቀል የመጡ ናቸው ነው የልኩ አንተ አዎ እንደዛ ነው። እነሱ ደግሞ በቃ እነሱ ናቸው ብለው አሰቡ። አንተ ሰዎቹን ሳታያቸው ይሄንን ለማለት ምን አስ ምን አነሳሳ ይሄንን ያልሆነ ነገር ለመናገር ምንድነው ያነሳሳ? በወቅቱ በወቅቱ ቤተሰብ ይሄንን ነገር ብዙ ጊዜ ያው በፍራቻ ነገር አድርገው እንደዚህ ያደርጉን ይሆን ወይ ብለው ያወሩ ስለነበረ እና የፍራቻቸው መጠን እንዲጨምር ነው ቤተሰቦቼ በሰአቱ ይሄንን እኔ በፍጹም ያስተዋልኩት ልጅ ነበርክ ያኔ ልጅ ነበርክ አዎ ልጅ ነኝ ስንት አመት ይሆን ነበር ቢያንስ ዘጠኝ ደማ ይሆነኛል አስር ዘጠኝ አስር አሁን ስንት አመት ሆነኋል አሁን ሀያ ዘጠኝ አመት ይሆን ሀያ አመት በፊት የነበረ ነገር ስለዚህ አሁን ቆይ ይህንን ነገር አልካቸው ስለዚህ ቤተሰብ ያኔ በቃ ለበቀል እየመጡ ነው ብሎ አሰቡ። ከዛ በኋላ ግን የመጣ ነገር የለም የመጣ ነገር የለም። የእነሱ ቤት ውስጥ የመጨነቅና አንዳንድ ነገር ሁኔታዎችን የመጨናነቃቸውን ሁኔታ ሳስብ፣ እኔም እውነታውን በጊዜው ባለማሳወቄ ዛሬ ላይ ግን ይረብሸኛል። አሁን አሁን የምትለው ነገር እንግዲህ ሀያ አመት አልፎታል። ቤተሰቦችህ ከዛሬ ነገ መጡ እያሉ የመጨነቅ የመፍራት ነገራቸው አሁንም አለ? አሁን ላይ የለም። አሁን ላይ የለም። ይሄ ነገር አልፏል ማለት ነው አይደል? አልፏል። ምን ይሄን ነገር ታዲያ እያነሱ ያወራሉ? እነሱ አልፎ አልፎ። ስለዚህ አንተ ይህንን ነገር ዋሽቻለሁና ውሸቴ ነው እያስጨነቀኝ ያለው ነው። አዎ ትክክል። በቃ ዋሽቻችኋለሁ፣ ቤተሰቦቼን ያኔ ፍርሃት ውስጥ ከትቻችኋለሁ ነው አዎ እኔ የምለው ይሄንን ነው። ለእነሱ ደግሞ ይሄንን ብዬ መናገር እንደ ስርዓት ነው ማየው እኔ ግልጽም መሆን አልቻልኩኝም። አዎ እሺ። ይሄን ነገር ባትናገር ኖሮ ለቤተሰቦች ይሄን ነገር ፈጥረህ ባታወራ፣ ባትዋሽ ኖሮ ሊፈጠር የሚችል ሊከሰት የሚችል ነገር ነበረ? አይኖርም፣ ምንም አይኖርም። ይሄ በሆነ አጋጣሚ የተወሰነ ጊዜ ቆይቶ በወንጀል የሚጠረጠረው በሕግ ተይዞ ወደ ተገቢው እርምጃ ና ያው ቅጣት አግኝቷል ሄደ። አዎ፣ እና ያን ጊዜ ስጋቱ ቆመ ማለት ነው። ቤተሰቦች አሁን አሉ፣ ሁሉም አሉ። አዎ፣ አሉ። አዎ። አንተ ግን ስትነግራቸው ያኔ አስፈራርተውኛል፣ ምናምን ብለን የነገርካቸው። አዎ፣ ትክክል፣ እንደዚህ መጥተው አስፈራሩኝ፣ ምን አይነት ነገር አዎ ያኔ እንግዲህ ያው ልጅ ነህ፣ ዘጠኝ ዓመት አዎ፣ ማለት ልጅ ነህ በዛን ጊዜ አደረግኩት ብለህ የምታስበው ነገር እስካሁን ድረስ እየጨነቀ እያሳሰበ ካለ፣ ያው ምንም አዳፍነው ይሄን ስሜት ለማለት እኔ አልደፍርም። እንደ ወንድምነ ቤተሰብ አዳፍኖት ማቆይቶ አስጨነቀህ። ስለዚህ መሆን ያለበት ምንድን ነው እየፈጠረብህ ያለው ስሜት እዚህ ደረጃ ከደረሰ በቃ በዛን ጊዜ ስለተፈጠረ አንደኛ ልጅ ስለሆንክ ይረዱሃል ቤተሰቦች ህፃን ስለሆንክ ይረዱሃል። ዛሬ ትልቅ ሰው ሆነ ባለፈው ባለፈው በልጅነት ጊዜ በዘጠኝ ዓመት ያደረኩት እንደዚህ እንደዚህ ብዬ ነበረ እና ምክንያት አለ በትንሹም ቢሆን ምናልባት ፍርሃት ስለነበረ ቤተሰቦች እንዲጠነቀቁ አስበ ያደረከው ሊሆን ይችላል ይሄንን አልነገርከንም አንተ በርግጥ። ነገር ግን ለቤተሰቦች ስታስረዳ ይቅርታ መጠየቅ ስላለብህ፣ እንዴት ይቅርታ መጠየቅ እንዳለብህ እንደ ወንድም ልመክር ፈልጌ ነው፣ ሀሳብ ልሰጥህ። በዛን ጊዜ እንግዲህ ፍርሃት ስለነበረ ቤተሰቦች ራሳቸውን እንዲጠብቁ አስበህ ያደረግከው እንደሆነ ስህተት መስራትህን፣ ይሄንን ማድረግህ ደግሞ እያስጨነቀህ እንዳለ ጠቅሰህ አንድ ይቅርታ መጠየቅ አለብህ ቤተሰቦች። እንደዛ ነው የሚሰማኝ እንደ ወንድም አንዴ ካለፈ በኋላ ምንም አይሆንም። በቃ ያለፈ ነገር ነው። እነሱም ይረዱሃል። ህጻን ልጅ ነበርክ። የዛን ሰዓት የዘጠኝ ዓመት ልጅ ነበርክ። መነሻ ምክንያትህ ደግሞ ፍርሃት ሊሆን ይችላል። ይህንም ማስረዳት አለብህ። እሺ በዘጠኝ ዓመትህ ብትፈራ ለምን ፈራህ? አትባልም። እፈራ ስለነበር እናንተን የሚጎዱብኛል ብዬ አስብ ስለነበር ፈርቼ፣ እንደዚህ እንደዚህ ብለህ አባብለህ ለመናገር ሞክር እና ይቅርታ ጠይቅ። ከዛ በኋላ ግን አሁን ግን አትዋሻቸውም ማለት ነው። ውሸቶች እ ላይ የሆነ ነገር እያስጨንቀኝ ስለሆነ ብዬ ያለው ቀደም ብዬ ነገር ውስጤ ስላለ ከዚያን ጊዜ ጀምሮ ሀሰትንም ጠላሁኝ። ለየትኛውም እርምጃዬና እንቅስቃሴም ይቅርታ የማለት ልምዱ ስላለኝ፣ ዛሬ ግን ይሄንን ለማድረግ ሰላት ቻልኩኝ ነው አዳሪ መግለጽ የፈለግኩት። ስለዚህ እንደውም እኮ አንተን ወደ ጥሩ መንገድ መራህ ማለት ነው ሀቀኛ ሰው፣ የእውነት ሰው እንድትሆን አድርገዋል። እኔ የሚሰማኝ እንደዛ ነው። ሁሌም አንድ ነገር ከማድረግ በፊት ይሄንን አስባለሁ፣ ጠነቀቃለሁ። በቃ እንግዲህ አሁን ይሄ ደግሞ በጣም የሚያስጨንቅህ ጉዳይ ከሆነ የሚያሳስብህ ነገር ከሆነ በቃ በግልጽ አሁን በርኔ እንዳለው ንገራቸው። ያኔ ልጅ እንደነበርክ አድርገህ አስበህላቸው እንደሆነ ንገራቸው።